ምስሉ ኢቨን የእመቤታችን ማርያም ስዕል ከመሬት ከፍ ያለ ነው፣ ለምን እንደሆነ አይገባም። እንትን ነው የምትለው አንተ አይነት አለው አይነት አለው። ያው ኦርቶዶክስ ኦርቶዶክስ ናቸው፣ ግን ደግሞ የኦርቶዶክስ አይነት ይኖራል ማለት ነው። ያው እንደዛ ነሰሩ

ለየት ያለ ኢራሚን ያኔ፣ ለየት ያለ ቶፒክ ነው። ሶ አሁን እኔ አላቅም ነበር። አሁን ሰርች ሳረገው የሮሜኒያ የኦርቶዶክስ እንትን ፎርቢድ አያደርግም አትብሉ አይልም። ዊች ጥልቅ ብሎ ነው ሪሰርች መስራት ያለበት እንግዲህ ለወንድማችን ጃኒ ታጋርጉለት በኮሜንት ውስጥ። እንግዲህ ይሄ በጣም ሰፊ ነገር ነው። አጭር ለማድረግ ሞክራለሁ። አንደኛ የኢትዮጵያ ታሪክ ከሌላ ሀገራት ይለያሉ ብለን መጀመር እፈልጋለሁ። አንደኛ የአንድ ሺህ ዓመት ታሪክ ያለን የአይሁድ ህገ ኦሪት የኦሪት መስዋዕት እያቀረበች እግዚአብሔርን እያመለከች እያከበረች የነበረች ህዝብ ናት። ቤተ እስራኤል በጣም ጥንታዊ ታሪክ አለው ህዝባችን። የአይሁድ ተከታይ ነበረን ህዝባችን ማለት ነው ለአንድ ሺህ ዓመት እና የሁለት ሺህ ዓመት ታሪክ ደግሞ ክርስትና። ይሄ ሁለቱም ሲደመር የሶስት ሺህ ዓመት ታሪክ አለ ኢትዮጵያ፣ በሃይማኖታዊ ጉዞ ማለት ነው። እና በመጀመሪያው ላይ ለዛ ነው ወንድ ከወንድ ጋር የሚቀመጠው፣ ሴቶች ከሴቶች ጋር የሚቀመጡት፣ ጫማ አውለቀ መግባት። እነዚህ ከብሉ ኪራን የተገኙ ናቸው። ዘጻት ምዕራፍ 3 ቁጥር 5 ነው። ደግሞ የሐዋር ስራ ምዕራፍ 7 ቁጥር 33 ይደግመዋል። ሙሴ ጫማ አምልቅ ያለከበት መሬቱ ቅዱስ ነው ይላል። አው ይሄ ደግሞ ግልጽ እንዲሆን ለሁላችሁም እንዴት ላስቀምጥላችሁ፣ ሮም፣ ግሪስ ነግሪክ አገር፣ እነዚህ ሌላ አገራት ደግሞ እነዚህ ሌላ ምስራቃዊ ኦርቶዶክሶች እነዚህ ሌላ ሀገራት በጣዖት አምልኮ የነበረ ሕዝብ ነበረ፣ ፔገን የነበሩ ናቸው። ፔገን ስለነበሩ ከጣዖት አምልኮ ወደ አዲስ ክርስትና የመጡ ናቸው። እነዚህ እንደ መጽሐፍ ቅዱስ ስናስቀመጠው ስማቸው አህዛብ ክርስቲያኖች ይባላሉ፣ ጀንታይል ክርስቲያን ይባላሉ። እንዚህ ጀንታይሎች በጣም የጣዖት አምልኮ እነዚህ በጣም አጋንንታዊ በጣም ልምድ ነበረ። እነዚህ አይነት ሰዎች እና እነዚህ አይነት ሰዎች ናቸው ሐዋርያት እያስተማራቸው ክርስቲያን እያደረጋቸው እየተጠመቁ የክርስቶስ ተከታይ የሆኑ ወደ ክርስትና የተቀላቀሉ የሚለውን እነዚህ አይነት ሰዎች አሉ። ደግሞ ሌላውም ደግሞ ህዝብ ያለው የሚያካትተው ደግሞ የአሕዛብ ብቻ ሳይሆን ደግሞ የአይሁድ ክርስቲያኖች ጂዊሽ ክርስቲያን የሚባሉ አሉ። እነዚህ በቅዱስ ጴጥሮስ ቤተክርስቲያኖስ የነበሩ የአሕዛብ እና የአይሁድ ክርስቲያኖች እነዚህ የአይሁድ ክርስቲያኖች ያልተገርዙ ክርስቲያን ጋር አይቀመጡም፣ አያወሩም። እስከዛ አይነት ግጭት ነበረ። በነገራችን ላይ ስለዚህ ነው ቅዱስ ጳውሎስ ምን አለ፣ እኛ ሕግ የምናስተምር ከሆንን እኛ በነበርንበት መልሰን ብንሄድ ይሻለን ነበር ይላል። አሁን ያለንበት ክርስቶስ ወንጌሉ የምናስተምርበት ነው ያለው። ይሄ ማለት ምን ማለት ነው? በባህሉ ያለው በባህሉ ይከተል ከአሕዛብነት ወደ ክርስትና የተቀላቀለ የክርስቶስ ወንጌል ሰምቶ በጸጋ ያለው ህይወት የተቀበለው ከክርስቶስ በድህነት ጉዞ መዳኑ እየፈጽመ ይጓዝ የሚለውን ትምህርት ነው ማለት ነው። እና እንደዛ ስለነበረ የሮሜ ምዕራፍ 14 ቁጥር 14 ምን ይላል? በክርስቶስ በኢየሱስ ክርስቶስ ያለ በጌታችን በኢየሱስ ክርስቶስ ምግብ እርጉስ ነው ንጹህ አይደለም ሊል አይችልም። ከዛ ደግሞ ምን ይላል በዛ ምዕራፍ ውስጥ ደግሞ ወደ በዛ ጥቅሱ ምን ይላል? ግን ወንድም ይሄ ምግብ ንጹህ አይደለም እርኩስ ነው ካለ ንጹህ አይደለም ይላል። ይሄ ማለት ይሄ የሚያካትለው ምን ማናቸው? አሕዛብ ክርስቲያን ሳይሆን የአይሁድ ክርስቲያኖች፣ የአይሁድ ክርስቲያኖች የማይበሉት ነገር ስለነበረ የኛ ህዝብ ደግሞ እንዛ ነ ቅዱስ ጴጥሮስ ክፍል ዘመን ብንቀመጥ፣ በዛ ጊዜ ብንሆን እኛ የምንባለው አሕዛብ ክርስቲያን ሳይሆን የአይሁድ ክርስቲያኖች የህዝባችን ታሪክ ስንመለከት እንደዛ ነው የምንባለው። እና ብፁ አባታችን አቡነ ጳውሎስ እንደዛ ነው ያሉት። ጁዲዮ ክርስቲያኒቲ ነው ያለው ህዝባችን። ይሄ ማለት እነዚህ የአይሁድ ስርዓቶች ለክርስቶስ እንዲሆን ክርስቶስ ምናከብረበት አድርገናል። ህንፃው ማየት ይቻላል። ቤተ መቅደስ አለ። እንደው ቤተክርስቲያን የምታስቀምጥበት መንገድ አለ። ቅኔ ማኅሌት፣ ከዛ ደግሞ ቅድስት አለ፣ ከዛ መቅደስ አለ። ይህንዚህ ከህገ ኦሪት ክብል ዘኖ የነበረ የሥርዓተ አምልኮና የህንፃ አካሄድ ራሱ ከብሉ ኪዳንና የአዲስ ኪዳን መልክም ሁለቱም ያለው ነው እና ቤተክርስቲያናችን ደግሞ ብሉ ኪዳንና አዲስ ኪዳን አያስታርቃ የምታስተምር ስለሆነች ሁለቱም ተቀብላለች፣ ብሉይምና አዲስ ኪዳን። እንግዲህ እንደዛ ስለሆነ በዚህ መንገድ ነው የሚታየው። ግልጽ ከሆነ ለሁላችሁ አስቀምጡልኝ። ግልጽ ያልሆነ ነገር ካለ በኮሜንት ጽፉልኝ። እንግዲህ እግዚአብሔር ከሁላችሁ ጋር ይሁን። ወዳችኋል